እንዲያውም አልመግረም ትንሽ ተንጫጫ ምን እያሳመንከኝ ነው እኮ የለሽም አንቺ የኔ ነሽ እሺ ማንም ሰው ባይሽም ሊመሽ አይ ነው ቆይ እንዴት ነው እንደዚህ ሁኔታ አው ከልጁ ጋር መንገድ ጋር ተጋጨን አንዳችን አንዳችን ስልክ ተሳስተን አነሳን?

በጣም ይቅርታ፣ የሆነ ስልክ ቅድም ደውልኝ ብሎ እስካሁን እንደወኩላቸው አንዴ ልደውላቸው። ኖሃሚን ከኤርሚያስ ጋር በፍጥነት የጀመሩት የፍቅር ግንኙነት ምናልባትም ተሳስቺ ይሆን በማለት ለራሷ ጥያቄ አቅርባለች። ሆኖም ኤርሚያስ መቼም ቢሆን እኔን በማፍቀርሽ ልትሰሰቻ አይገባሽም፣ በጣም እወድሻለሁ እያ ላይ ወደፊትም በትዳር ተሳስረው እንደሚኖሩም ነግሯታል። ነገር ግን የራት ምሽት በማለት ወደ ሬስቶራንት ባመሩበት ሰዓት ፍቅረኛው በጎን መታ ክፉኛ አይተዋለች። ታዲያ ከፍቅረኛው ለማምለጥም ብዙ መላምቶች እየደረደረ ነው። ማለትም አንድ የስራ ስልክ እንዳለበትና አናግሮ መመለስ እንደሚፈልግም ኖሀሚንን በመሸወድ ወደ ውጭም ትቷት ወጧል። ብቻ ኖሀሚን አንዳች ጥርጣሬ በልቧ ላይ ያድሮባታል። ኤርሚያስ ላይ ድንገት ያየችው መርበትበት የሆነ ነገር ከኋላው እንዳለም ሳትገነዘብ አልቀረችም። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ኖሀሚን ክፍል አስራ ስድስትን እንመለከታለን ኑሐሚን ከኤርሚያስ ጋር እየጀመረችው የፍቅር ግንኙነት በሷ በኩልም ደስታን አጭሮላታል። በማለዳ ተነስታ ሙዚቃዎቹን ከፍታ ኤርሚያስም ሰምቷት ስለነበረ ይህ ሙዚቃ እኔንም ከእንቅልፍ ተነስ ያስባለኝ ነው፣ ብቻ አሁን ቆንጆ ቁርስ ፈልጋለሁኝ በማለትም ኑሐሚንን ያዛታል። እሷም እየተነሳችው ለሱ ቁርስ ለመስራት እንደሆነም ትነግረዋለች። በዚህ መካከል ፍቅራቸውን እየተገላለጹ እጅግ ደስ የሚል ጊዜም እያሳለፉ ነው። አቶ ለይኮንም የልጃቸው ነገር እያሳስባቸው መጥቷል። ማለትም የአባትን ነገር መስማት አቁሟል። በተለይ ደግሞ ልጁን ለድባቴ የሚዳርግ ብዙ ሱሳሱስ ነገር ስለሚወስድ በዚህም እየተበሳጩበትና ልጃቸው ጥሩ ልጅ አግብቶ ትዳርን እንዲመሰረት ፍላጎታቸው ነበረ። ነገር ግን ልጃቸው የአባቱን ምክር ከመስማት ይልቅ አሻፈረኝ ማለትም መርጧል። ታዲያ የአባቱን ምክር ረግጦ ሲወጣ መንገድ ላይ የተገጣጠሙት ከኑሐሚን ጋር ነበረ። ድንገት ኑሐሚን ስልክ እያወራች ነው፣ ናሆምም እንደዚሁ ስልክ እያወራ ነው። ብቻ በሁለታቸውም እንቅፋት አደናቅፏቸው ስልካቸውን ተቀይሮ እርስ በርስም ተለካክፈዋል። አባት የኔ ኑሐሚን ገና ስያት ለጥቂት እኮ ነው። አይ ወይኔ ልጄ በማለትም ለልጃቸው ሚስትነት በጣም ተመኝተዋትና ወደዋታል። ታዲያ ኑሐሚን አቶ ለይኩንን እንዳገኘቻቸው ምስጋና ቸረቻቸው። ማለትም ለአባቴ ላደረክልኝ ነገር እጅግ በጣም አመሰግናለሁ። አሁን አባዬ በጠና ታሙ፣ ሰው ባስፈለገን ሰዓት አንተን አገኘን እያለችም ያመሰግነቻቸው ነው። አቶ ለይኩንም ቀድሞውኑ በጣም መልካም ጓደኛው እንደነበረና አቶ ተሰማ ምን ያህል ስራ ወዳድና ታታሪ እንደነበሩም ያስታውሳሉ። ደግሞም አባትሽ የክፉ ቀን ባለ ውለታዬ ናቸው፣ አሁን ይህንን ብታደርጊ ሊያስደንቅ ሻ አይገባም በማለትም አቶ ተሰማ በፊት አቶ ላይኩንን ይረዷቸው እንደነበረም ለኖሃሚን እየገለጹላት ነው። ኖሃሚንም ከንግግሯም ሆነ ካኳኋኗ ትህትናዋና መልከ መልካምነቷን በጣም ወደዋታል። ሉንታ ያለብሽ ትመስይኛለሽ ለማንኛውም አንድ ልጅ ነበረኝ በማለት ለልጃቸው ሚስትነት እንደተመኟትም ይደብቋት አልወደዱም ናሆምም ከአምራን ጋር በመገናኘት አባዬ የሆነች ሴት አግባ ይለኛል በተለይ ወደ ቤተ ክርስቲያን ጠጋ ያለችና ስነ ምግባሯን የምታከብር ብትሆን ትመረጣለች እያለ እያስጨነቀኝ ነው በማለት ለአምራን ይነግራታል አምራንም እንዴት በዚህ ዘመን እራሱ እያለ ለልጁ ሚስት ያጭለታል እያለችን፣ በጣም ተናደደች። ብቻ ከዱባይ መልስ አሁን ማስታወቅ ይኖርባሃል በማለትም አምራን ናሆምን አስጨነቀችው። ኑሐሚንም አቶ ለይኩንን ተሰናብታ ወደ ውጭ ከወጣች በኋላ እርሚ ስልኳ ላይ በተደጋጋሚ እየደወለ ነው። ነገር ግን ስልካቸው ያኔ እንቅፋት መቷቸው ሳለ ተቀያይረውት ነበረ። ማለትም የናሆምን ስልክ ኑሐሚን ይዛለች። ኑሐሚን ስልክ ደግሞ ናሆም እጅ ላይ ይገኛል። አምራን እና ናሆም ጉዞ ላይ ሳሉ ኤርሚ ስልክ ሲደውል ይህ ስልክ ኤርሚ ይላል። የታባት የወቂው ነው ኤርሚ የሚባል ሰው አላውቅም በማለትም ከራሱ ጋር ግራ ተጋብቷል። ይህኔ አምራን በጣም ተደናገጠች። ኤርሚን እንዴት ታውቀዋለህ? አለችው። ናሆምም ይህ አጋጣሚ የተፈጠረበትን ነገር ዞር ብሎ ማሰብ ይጀምራል። ማለትም ከኑሐሚን ጋራ እንቅፋት መጥቶት ስልኩ እንደ ተቀያየረ አስታወሰ። አሀ፣ አጋጣሚው ያ ነበር በማለትም ለአምራን ይነግራታል። ታዲያ ካወቀው ስልኩን አንሳለት እንጂ አለችው። ስልኩን አነሳው። እርስ በርሳቸውም ተጨቃጭቀው ስልኩን ይዘጉታል። በመጨረሻም ናሆም ኑሐሚን ላይ ደወለ። ማለትም ይህ ስልክ ቁጥር የእሷ ነበረ እንዴት ሊሆን ይችላል? ይህ ቁጥር እኮ የኔ ነው እያለች እየተወዛገበችም ስልኩን አነሳችሁ። በኋላም የተቀያየሩበትን አጋጣሚ ማስታወስ ትጀምራለች። በመጨረሻም አሁን ገብቶኛል፣ ያኔ እንቅፋት ተደናቃቅፈን ሳለ እንድትቀያየርን ገብቶኛል። ለማንኛውም ስልኬን ቀስ አድርገህ መልስ፣ በማለትም ነገረችው። ይህ ማናት ትቢተኛ እንዴት ደፍራ በዚህ ልክ ታናግረኛለች? እያለም ራሱን እየቆለለ ነበረ ናሆሜ ሲመልስላት የነበረው በዚህ ሁኔታ። ወደ ቤት ከተመለሰች በኋላ ግን ኤርሚ ጥሩ ፊት አላሳያትም። ማለትም እንዴት ከኔ ውጭ ሌላ ፍቅረኛ ሊኖርሽ ይችላል? በጣም ነው የምወድሽ የማፍቅርሽ፣ እያለም እንኳ ላይ ሲደውል የሆነ ወንድ እንዳነሳበት አድርጎም ይነግራታል። እሷም መቀናቱ ነው እንዴት እንደዚህ አጥብቀት ይዘኛለህ? እያለችም በጣም ተበሳጨችበት። በኋላም የተቀያየሩበትን አጋጣሚ ትነግረዋለች። በጭራሽ የማይመስል መላ እያለም ኤርሚ ኑሐሚን የነገረችው ነገር አሳማኝ እንዳልሆነም ከራሱ ጋር እየተነጋገረ ነበረ። በመጨረሻም ይህ ኒኮ ካምራን ብዙ ገንዘብ ወስጄ ቢሆን ከእሷ ጋር በትዳር ተሳስረን እንኖር ነበረ እያለ ወደፊት ከኑሐሚን ጋራ እንዴት አድርጎ ነገሮች ማመቻቸት እንዳለበትም እያሰበ ነው። በሌላ በኩል አምራን ዛሬ ካላገኘው እሞታለሁ በማለት ሚን ወደ ሬስቶራንት ቀጥረው ነበረ። ታዲያ ሲገናኙም ለምንድ ነው ከዛሬ ውጭ እንድንገናኝ አልፈቀድሽው? በማለት ይጠይቃታል። እሷም ከተገናኙ ሰንበትበት እንዳሉና ቤቱ ሄዳ ማደር እንደምትፈልግም ትነግረዋለች። ይህማ በፍጹም ሊሆን አይችልም ምክንያቱም እኔ ቤት ለቀቅ ያለሁኝ ሌላ ቤት ተከራይቼ ነው የምኖረው በማለት ይሸውዳታል። እንዴት እኔን ሰዓት ይውልህ ናሆሚን የምፈልገው ለገንዘብ እንጂ ከአንተ ጋራ ነው በትዳር ተሳስሬ መኖር የምፈልገው በማለትም ነገረችው። እርሱም ለምን ከናሆም አታረግዥለትም ብሏታል። ይህኔ በጣም ተበዛጨች። እንደውም ዛሬ ከአንተ ቤት አልቀርም ውሰደኝ ያለችም ለማስገደድ እየሞከረች ነው። እሱም በመጨረሻ ዛሬ በፍጹም አብረው ለማደር ፈቃደኛ እንዳልሆነም ገልጾላት ይለያያሉ። ኑሐሚንና ናሆምም በመቀጣጠር ማለትም ስልካቸውን ለመቀያየር ወደ ሆነ ሬስቶራንት ተገናኝተው ነበረ። ታዲያ ሲገናኙም በጣም ተለካክፈው እና ተሰዳድቦ ነበረ። በተለይ ደግሞ ስልኳ ላይ በተደጋጋሚ የሚደውለውን የኤርሚያስ ማንነትም ለማጣራት እየሞከረ ነው። ብቻ ስለ እኔ ሕይወት አይመለከትም፣ አሁን ስልኬን መልስልኝ እያለችም አነጋገሯ በጣም አስደምሞትና በውበቷም ሳይማረካ አልቀረም። ታዲያ ወደ ቤት ከተመለሰች በኋላ ዛሬ ላይ ቆንጆ የራት ምሽት ይኖረናል በማለት ኤርሚያስ የራት ምሽት እንዳዘጋጀም ይነግራታል። እሷ ዛሬ አባዬ እየናፍቆኛል ትናንትና አትቸው አደርጉኝ ዛሬ ግን ወደ አባቴ መመለስ ይኖርብኛል እያለች እየነገረች ነው። ለምን በአንድ ቀን ይቀራል ዛሬም አብረን እናድራለን እያለ ፈቃዷን እየጠየቀ ነበረ። እሷ ግን ከራት በኋላ በጊዜ ወጥታ ወደ አባቷ መመለስ እንደምትፈልግም ነገረችው። በዚህ ቀጠሯቸው መሰረትም ወደ ሬስቶራንት አመርተዋል። ምግቡን ሊገባበዙ ከቀረበላቸው ማኑዋል ምረጪ ምረጥ እየተባባሉ ሳለ ክፉኛ ወደዛ ሬስቶራንት አጅሬት አምራን ተከስታለች። አምራንን ገና ከርቀት ሲመለከታት ኤርሚ ክፉኛ አጣብቂኝ ውስጥ ገብቷል። ብቻ ራሱን በማኑዋሉ ለመደበቅ ቢሞክርም ላይ የሚያሳየው መርበትበት ግን የኑሐሚን ፊት ላይ ለመቀመጥ አላስቻለውም። በመጨረሻም አስቸኳይ ጉዳይ እንደገጠመውና ወደ ውጭ ደርሶ መመለስ እንዳለበት ለኑሐሚን አስረድቷት ወደ ውጭም ወጥቷል። ኑሐሚን በዚህ መካከል ግን ልትሸወድ ትችል ይሆን? ወይስ አሁንም ትጠረጥራለች? እንግዲህ በተደጋጋሚ ከፍቅረኛው ስልክ እየተደወለለት እስካሁን የስራ ስልክ እንደሆነ የተለያዩ ቦታዎች እየተደበቀ ያወራ እንደነበር ተመልክተናል። ዛሬ ግን እጅ ከፈንጅ ፊታቸው መጥታ የምትንጎባለለው ፍቅረኛው አምራን መልክታታለችና ምናልባትም አምራን በኑሐሚን ላይ ምን አይነት ችግር ልታስከትል ትችላለች? ፍጥጫው እንደ ቀጠለ ነው። ኑሐሚን ክፍል 16 የዛሬውን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ የሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።